በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 24 በዚች ቀን መስተጋድል መነኮስ አባ አብላሬዮስ አረፈ። ይህም ቅዱስ ጋዛ ከሚባል አገር ነው። ወላጆቹም አረማውያን ናቸው። የዮናናውያንም ትምህርቶቻቸውንና ፍልስፍናቸውን አስተማሩት። ሰውነቱ ለጥበብ ማደሪያዋ እስከሆነ ድረስ በእውቀቱ ከጓደኞቹ በላይ ሆነ። ከዚህ በኋላ ከሀገሩ የሌላ መልካም የሆነ ጥበብን ከውጭ አገር መማርን ወዶ ተነስቶ ወደ እስክንድርያ አገር ሄደ። መምህራንም ሁሉ ከሚኖርበት ቦታ ገብቶ ከእሳቸው ዘንድ ብዙ ትምህርትን ተማረ። በዚያንም ጊዜ የቤተ ክርስቲያንን ትምህርት ለመማር ተነስቶ ቸኮለ። የቤተ ክርስቲያንንም መጻሕፍት ብዙዎቹን አነበበ። የእስክንድሪያ ሊቀ ጳጳሳት አባ እለእስክንድሮስም ይተረጉምለትና ያስረዳው ነበረ። ከዚህ በኋላ ክብር ይግባውና በጌታችን ኢየሱስ ክርስቶስ አምኖ የክርስትናን ጥምቀት ተጠመቀ። ከዚያም መንኩሶ በምንኩስና ሕግ ጸንቶ ገርልን ተጋደለ። ወደ አባ እንጦኒዮስም ሄዶ መንፈሳዊ የሆነ የትሩፋትን ሥራ እየተማረ በእርሱ ዘንድ ብዙ ወርሃት ኖረ። ወላጆቹም እንደሞቱ በሰማ ጊዜ ሂዶ የተውለትን ገንዘባቸውን ሁሉንም ወስዶ ለድሆችና ለችግረኞች መጸወተ። ከዚህ በኋላ ከሶርያ ገዳማት ወደ አንዱ ገዳም ገባ። በዚያም በጾም፣ በጸሎት፣ በስግደት በመትጋት ፍጹም ገድልን ተጋደለ። በየሰባት ቀን እስኪመገብ ድረስ ምግቡም የዱር ሳር ነበረ። እግዚአብሔርም ሀብተ ትንቢትን ሰጥቶት ልቦናው ብሩህ ሆነ። ድንቆች ተአምራትንም የሚያደርግ ሆነ። ኤጲፋኒዎስንም ያመነኩሰውና ሰውና ለደሴተ ቆጵሮስ ኤጲስቆጶስ እንደሚሆን ትንቢት የተነገረለት እርሱ ነው። ከዚህ በኋላ አባት መላ እድሜውም 80 ዓመት ነው። ከክርስትናውም ከምንኩስናውም በፊት 17 ዓመት በምንኩስናውም 33 ዓመት ነው። ክብሪ ግባውና እግዚአብሔርንም ካገለገለ በኋላ በሰላም አረፈ። ቅዱስ ዮሐንስ አፈወርቅም አመስግኖታል። ሁለተኛም ቅዱስ ባስሌዎስ በመጻሕፍቱ አመስግኖታል። ለእግዚአብሔር ምስጋና ይሁን፣ እኛንም በዚያ አባት ጸሎት ይማረን። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ለሰማይት ለንጊኖስ፣ ባለንጀራው የሊቀጳጳሳት ጳውሎስ፣ የዘይና የአውሰያ፣ የጸበለ ማርያም ተሃራሚት፣ የቆስጠንጤኖስም መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። ጥቅምት 24 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አብላሪዮስ ገዳማዊ፣ ቅድስት ጸበለ ማርያም፣ ቅዱስ አውስያ፣ አባ ጳውሎስ ሊቀጳጳሳት። ወርሃዊ በዓላት ቅዱስ አቡነ ተክለ ሃይማኖት መምህረ ትሩፋት፣ ቅዱስ ቶማስ ዘመርአስ፣ አቡነ ዘዮሐንስ ጻድቅ ዘክብራን፣ ቅዱስ አጋጢቦስ ጻድቅ ኤጲስቆጶስ ቅዱስ አብላሪዮስ ታላቁ፣ ሃያ አራቱ ካህናተ ሰማይ ሱራፌ፣ ቅዱስ አባ ሙሴ ጸሊም ኢትዮጵያዊ፣ ቅድስት ክርስቶስ ሰምራ። ወንድሞች ሆይ መጠራጠራቸውን ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባለአባቶች የሆኑ ብዙዎች አልተጠሩ። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ ብርቱንም ነገር እንዲያሳፍር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውንም ነገር፣ ያልሆነውንም ነገር መረጥ ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ። ዚ አቅረብኩ ማሂሌተ አዘኪሬ አይላፈ ምለተጸመርኩ ዘልፈ ለእላያነብብ ተዋከብ ዘንዴቴ መጽሐፈ